ሰላም ውድ የአሜን ቴክኖሎጂ ኢንስቲትዩት ቤተሰቦች፣ ማሰልጠኛ ተቋማችን ከስልጠና ባሻገር ለእናንተ ለውድ ቤተሰቦቻችን ቪዲዮዎችን እንደምንሰራላችሁ ይታወቃል። ዛሬም በአዲስ ቪዲዮ መጥተናል። ዛሬ ዘላቸው የመጣነው ዳይሬክት ኦንላይን ሞተር ኮንትሮል ሲስተም ነው። ላይክ ሼር ፎሎ እና ዳይሬክት ኦንላይን ሞተር ኮንትሮል ሲስተም ለመስራት የሚያስፈልገን ፓወር ሰርኪዩትና ኮንትሮል ሰርኪዩት፣ ሁለት አይነት ሰርኪዩቶች ያስፈልጋሉ። ፓወር ሰርኪዩት የምንለው ሜን ፓወራችንን ወደ ሞተራችን የሚሄደውን ሜን ፓወር ኮንትሮል የምናደርግበት ነው። ወይም ደግሞ ሜን የሆነው ከረንት ወደ ሞተሩ ፍሎ የሚያደርግበት ፋዝ ፓወር ሰርኪዩት እንለዋለን። ኮንትሮል ሰርኪዩት የምንለው ደግሞ ይህንን ሜን ፓወር ሰርኪዩታችንን ኮንትሮል የምናደርግበት ማለት ነው። ይሄ ኮንትሮል ሰርኪዩት ኮንትሮል የሚያደርገው ይህንን ፓወር ሰርኪዩታችንን ነው ማለት ነው። ኮንትሮል የሚያደርግልን ፓወር ሰርኪዩት ለመስራት ምን ያስፈልገናል? ሰርኪዩት ብሬከር፣ ትሪ ፌዝ ሰርኪዩት ብሬከር ያስፈልገናል። ኮንታክተር፣ አንድ ኮንታክተር ያስፈልገናል። ተርማል ኦቨርሎድ ላይ ያስፈልገናል እና ስሪ ፌዝ ኢንዳክሽን ሞተር ያስፈልገናል ማለት ነው። እዚህ ጋር ስሪ ፌዙን ላይን ዋን ላይን ቱ ላይን ስሪ ከሶርስ የመጣውን ከዚህ ስርፌት ሰርኪት ብሬከር ውስጥ እናስገባለን። ከዛን ከስርፌት ሰርኪት ብሬከር የሚወጣውን ኮንታክተር ውስጥ እናስገባለን። ኮንታክተር ሜን ኮንታክት ላይ ማለት ነው። የኮንታክተራችን ሜን ኮንታክት ላይ እናስገባለን። ዘንድ ከኮንታክተራችን ወጪ ላይ ተርማል ኦቨርሎድ ላይ አታች እናደርግና በተርማል ኦቨርሎድ ወጪው ወደ ሞተራችን ይሄዳል ማለት ነው። ኮንትሮል ሰርኪዩታችን ደግሞ ከላይኗን ከላይንስቱ ከላይንስ ቱ ከላይን ስሪ አንደኛውን ላይን እንወስድና እዚህ ሲንግል ፌስ ሰርኪዩት ቤከር ውስጥ እናስገባለን። ዘን ከሲንግል ፌስ ሰርኪዩት ቤከር ወጪውን ኢመርጀንሲ ስቶፕ ፑሽ በተን ካለን እዛ ውስጥ እናስገባለን። ዘን ከዛ ወጪው ተርማል ኦቨርሎድ ላይ 9596 ኖርማሊ ክሎዝድ ላይ እናስገባለን። ዘን ከዛም የሚወጣው ፑሽ በተን በፑሽ በተን አልፈ በስቶፕ ፑሽ በተን እናልፍና ወደ ስታርት ፑሽ በተን እንገባለን። ዘን ስታርት ፑሽ በተን ወጪው በአራት ቁጥር የሚወጣው የኮንታክተራችን የማግኔቲክ ኮንታክተራችን ኮይል ላይ ይገባል ማለት ነው። ኤ ዋል ላይ ይገባል ማለት ነው። ዘን ይሄ ፑሽ በተናችን ስፕሪንግ ሪተርን ስለሆነ ፕሬስ አድርገን ስንለቀው ወደነበረበት ነበረበት ስለሚመለስ ስለሚመለስ እዚች ጋር ምን ያስፈልገናል? ላችንግ ያስፈልገው ደሞ ሰልፎልድ ያስፈልገናል ማለት ነው። ሶ እዚ ጋር ሰልፎልድ በማንም እንስራው በኮንታክተራችን ኖርማሊ ኦፕን ኮንታክት ፖይንት ሰልፍ ሆልድ እንሰራለን ማለት ነው። እዚጋ 13 14 ኖርማሊ ኦፕን ወይም ደግሞ 53 54 ብቻ ኖርማሊ ኦፕን በሶስት ጀምሮ በአራት የሚጨርሱ ኮንታክት ፖይንቶችን ተጠቅመን እዚጋ ላቺንግ ወይም ደግሞ ሰልፍ ሆልዲንግ እንሰራለታለን ማለት ነው ዘንድ ከዚያ በኋላ እዚች ጋር ከ13 ገቢ ወይም ደግሞ ከሶፕ ውጭ ላይ ታፕ አድርገን የኮንታክተራችን ኮይል ኖርማሊ ክሎዝድ ኮንታክት ፖይንቱ ላይ እንሰጠዋለን ማለት ነው። በ61 ገብተን በ62 እንወጣና ለግሪን ኢንዲኬተር እንሰጠዋለን ማለት ነው። ግሪን ኢንዲኬተር ማለት ፓወር ሬዲነስ ወይም ደግሞ ሲስተሙ ሬዲ መሆኑን ኢንዲኬት የሚያደርግልን ኢንዲኬተር ላይት ነው። ይሄ የኮንታክተራችን ኮንታክት ፖይንት ኖርማሊ ክሎዝድ ኮንታክት ፖይንታችን ማለት ነው። አት ኖርማል ኮንዲሽን ላይ ወይም ደግሞ ልክ ኮይሉ ኢነርጂይዝድ ከመሆኑ በፊት ይሄ ከረንት ማሳለፍ ይችላል፣ ክሎዝድ ኮንታክት ፖይንት ስለሆነ ዘንድ። በዚህ ከዚህ ይመጣል፣ ፖዘቲፉ በዚህ መጥቶ እዚህ ለኢንዲኬተር ላይ ቷጋ ይደርሳል ይችላል። በዚህ ደርሶት ነው የሚጠብቀው። ስለዛ ምን ያህል ማለት ነው እቺ ግሪኗ ትበራለች ማለት ነው። ግሪኗ ትበራለች ማለት ፓወር ሬዲ ነው የሚለውን ኢንዲኬት ያደርግልና ማለት ነው። ዘንድ ኦፕሬተሩ ስታርት ፑሽ በተን ፕሬስ በሚያደርግበት ሰዓት ይሄ ሶስት እና አራት ኮንታክት ፖይንት ሶስት አራት ክሎዝ ታደርጋለች ክሎዝ ስታረግ ከረንት ከዚህ መጥቶ ኮንታክተር ኮይላችን ጋር ኢነርጃይዝድ ያደርግልናል። ዘንድ ኮንታክተር ኮይላችን ኢነርጃይዝድ በሚሆንበት ጊዜ የኮንታክተር ኮይላችን ኮንታክት ፖይንቶች ኖርማሊ ኦፕን የነበሩት ኮንታክት ፖይንቶች ክሎዝድ ያደርጋሉ፣ ክሎዝድ የነበሩት ኮንታክት ፖይንቶች ደግሞ ኦፕን ያደርጋሉ ማለት ነው። ስለዚህ ልክ ኢነርጃይዝ በሚሆንበት ሰዓት የዚህ ኮንታክተር ኖርማሊ ክሎዝድ ኮንታክት ፖይንት እዚህ ጋር ይሄ ኦፕን ያደርጋል ይሄ ደግሞ እዚህ ጋር ኦፕን የነበረው ክሎዝ ያደርግልናል ኦዝለሪ ኮንታክት ፖይንታችን ማለት ነው። እና በተጨማሪ እዚህ ጋር የኮንታክተራችን ሜይን ኮንታክት ፖይንት እዚህ ጋር ክሎዝ ያደርጋል። እነዚህ ኮንታክት ፖይንቶች ክሎዝ ያደርጋሉ። እዚህ ጋር ክሎዝ አድርገን ነው የምንጠብቀው ሰርኪቱ ሬከራችንን። ስለዛ ምን ማለት ነው ከረንት ስሪ ፌዙ ማለት ነው። በሰርኪዩት ቤከር አልፎ በኮንታክተራችን ሜን ኮንታክት ፖይንት ውስጥ አልፎ ይደርሳል፣ ሞተራችን ጋር ይደርሳል። ስለዚህ ሞተራችን ሮቴት ማድረግ ይጀምራል ማለት ስልክ ሞተራችን ሮቴት ማድረግ በሚጀምርበት ሰዓት እቺ ሬድ ኢንዲኬተሯ ትበራለች። ሬድ ኢንዲኬተሯ ምንድን ነው ኢንዲኬት የምታደርግልን ሞተሩ ረን እያደረገ ነው ወይም ደግሞ ሲስተማችን ረን እያደረገ ነው የሚለውን ኢንዲኬት እያደርግልናል ማለት ነው። ሌላኛው ሶስተኛው ኢንዲኬተር ላይታችን የሎ ኢንዲኬተር ላይት ነው ይሄ የሎ ኢንዲኬተር ላይት ምንድን ነው ኢንዲኬት የሚያደርግልን ኢመርጀንሲ ነው ኢመርጀንሲ በሚፈጠርበት ሰዓት ለምሳሌ ኤክሰሲቭ ከረንት ወደ ሞተራችን ፍሎ እያደረገ ከሆነ ኦር ደግሞ ኦቨርሎድ በሚኖርበት ሰዓት ሞተሩ ሀይ የሆነ ከረንት ድሬን ያደርጋል። ዘንድ ይሄ ሀይ የሆነ ከረንት ድሬን በሚያደርግበት ሰዓት፣ ኖርማል ኦቨርሎድ ላይ ኮንታክት ፖይንታችን የተሰራው ከባይሜታሊክ ስትሪፕ ማቴሪያል ስለሆነ ቴምፕሬቸሩ ከሬትድ ቴምፕሬቸሩ በሚበልጥበት ሰዓት ማቴሪያሉ ቤንድ ያደርግና እዚ ጋር 9596ን ኦፕን ያደርግልናል በተጨማሪ ደግሞ ምን ያደርግላል እዚ ጋር 7778ን ክሎዝ ያደርግልናል ማለት ስለዛ እዚ ጋር 9596 ኦፕን በሚያደርግበት ጊዜ ወደ ኮንታክተራችን ኮይል የሚሄደው ፌዙ ይቋረጣል ማለት ነው። ፌዙ በሚቋረጥበት ጊዜ ይሄ ኮንታክተር ዲኢነርጃይዝ ይሆናል ማለት ነው። በሴም ታይም ምን ያደርግልናል እቺ ከኢመርጀንሲ ወጪ ላይ በ9798 የሰጠናት 9798 ኖርማሊ ኦፕን የነበረችው ኮንታክት ፖይንት ክሎዝ ስለምታደርግ እቺ የሎ ኢንዲኬተር ፌዝ ታገኛለች ለዛች የሎ ኢንዲኬተር የምትሆን መብራት ትጀምራለች ማለት ነው። ስለዛ ፎልት በሚፈጠርበት ሰዓት ኢዚሊ አይደንቲፋይ ለማድረግ ለምሳሌ በኤክሰሲቭ ከረንት ነው ወይስ በኦቨርሎድ ነው ሞተራችን የቆመው የሚለውን ነገር ኢንዲኬት ታደርግላች ማለት ነው። ስለዚህ ይሄ ኢዚሊ ፎልቱን ትረብልሹት እንድናደርግ ያግዘናል ማለት ነው። ልክ እዚህ ጋር እቺ 95-96 በምትከፍትበት ጊዜ ይሄ ኮይላችን ዲኢነርጂይዝድ ሆኗል በለና ስለዚህ ይሄ ዲኢነርጂይዝድ በሚሆንበት ሰዓት የኮንታክተራችን ሜን ኮንታክት ፖይንት፣ እነዚህ ኮንታክት ፖይንቶች ኦፕን ያደርጋሉ። ስለዚህ ምን ይሆናል ማለት ነው? ወደ ሞተራችን ፍሎ የሚያደርገው ከረንት ወደ ሞተሩ ፍሎ የሚያደርገው ከረንት ይቋረጣል ኢንትረፕት ያደርግልናል ማለት ነው። ስለዛ ሞተራችን ከዳሜጅ ፕሮቴክት ያደርግልናል ማለት፣ ሞተራችን ዳሜጅ እንዳይሆን ፕሮቴክት ያደርጋል። ለምሳሌ ያክል ሞተራችን ላይ ኦቨርሎድ ካለ፣ ለምሳሌ ኦቨርሎድ በተለያየ መንገድ ሊመጣ ይችላል። አንደኛ ሞተሩ መሸከም ከሚችለው ሆርስ ፓወር በላይ ስናሸክመው ሞተራችን ኦቨርሎድ ይሆናል። ሌላኛው ነገር ሜካኒካሊ ሞተሩ ሲነክስ፣ ለምሳሌ ቤሪንግ ሲነክስ ሊሆን ይችላል። ቤሪንግ ሲደርቅ ሊሆን ይችላል። ስለዚህ በዚህ ኬዝ ሞተራችን ኦቨርሎድድ ይሆናል ማለት። ስለዛ ያንን ሎድ ድራይቭ ለማድረግ ሃይ የሆነ ከረንት ከሶርስ ድሬን ያደርጋል ማለት ነው። ስለዚህ ከሶርስ ሃይ የሆነ ከረንት ድሬን በሚያደርግበት ጊዜ በዚህ በተርማል ኦቨርሎድ ላይ ኮንታክት ፖይንት ውስጥ ስለሆነ ከረንት ፍሎ የሚያደርገው ያ ተርማል ኦቨርሎድ ላይ ደግሞ ቴምፕሬቸር ስፔሲፊኬሽን አለ፣ ኦፕሬት የሚያደርግበት ቴምፕሬቸር ስፔሲፊኬሽን። ስለዚህ ከረንት ፍሎ አለ ማለት ቴምፕሬቸር አለ ማለት ነው፣ ሂት ዲቨሎፕ ይሆናል። ስለዚህ ቴምፕሬቸሩ ከስፔሲፊኬሽኑ በላይ ሲሆን ቤንድ ያደርግና ሲስተማችንን ከዳሜጅ ፕሮቴክት ያደርግልናል ማለት ነው። ሌላኛው ሞተራችን ወይም ሞተራችን ዳሜጅ የሚሆንበት ሌላኛው መንገድ ዳግሞ ምንድን ነው? እሱ ሞተሩ የሞተራችን ዋይንዲንግ ሾርት ሰርኪት ሲኖረው ኦር ደግሞ ግራውንድ ሲያደርግ ከቦዲ ጋር ግራውንድ በሚያደርግበት ሰዓት ከረንት ሃይ ነው የሚሆነው ኤክሰስ የሆነ ከረንት ድሬን ያደርጋል ከሶርስ ስለዛ የዛን ሰዓት ምን ማለት ነው ቴምፕሬቸሩ ስለሚጨምር ይሄ ተርማል ኦቨር ሎድ ሪሌያችን ቤንድ እያደርግና ሞተራችንን ከዳሜጅ ፕሮቴክት እያደርግልናል ማለት ነው። ሶ እዚህ ጋር ያየነውን ፓወርና ኮንትሮል ሰርኪታችንን ፕራክቲካሊ ደግሞ ሰርተን ዋይሪንግ ኮኔክሽኑንም ሰርተን እናያለን ማለት ነው። እሺ፣ ተመልካቾቻችን የዛሬው ቪዲዮ ይሄን ይመስል ነበረ። እንደወደዳችሁ ተስፋ እናደርጋለን። መሰልጠን ለምትፈልጉ ወጣቶች ደግሞ አሜን ኢንስቲትዩት ኦፍ ቴክኖሎጂ ቦሌ ሚካኤል መታችሁ መሰልጠን ትችላላችሁ። ሌላ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ አስቀምጡልን።